የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳን ትእዛዝ አልቀበልም አልፈጽምም አለ የክልሉ ሰላምና ጸጥታ ቢሮ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤት በቢሮ ስም የቀረበው መግለጫ አንድ የጊዜያዊ አስተዳደሩ አካል ሳይሆን አንዱ ቡድን ወታደራዊ ክንፍ መሆኑ በግልጽ የሚያሳብቅና የተፈጠረውን ችግር የሚያባብስ ነው ብሎታል። ትላንትና መጋቢት አንድ ሁለት ሺ አስራ ሰባት አመተ ምህረት ፕሬዚዳንት ጌታቸው ረዳ በሶስት ከፍተኛ የሰራዊት አመራሮች የተጣሉት ጊዜያዊ እግድ ተከትሎ ደብረጽዮን ገብረ ሚካኤል ዶክተር የሚመሩት ህወሓት እገዳው መሰረተ ቢስና የማይተገበር በማለት ውድቅ ለማድረግ ጊዜ አልወሰደበትም። ዛሬ ማክሰኞ ጠዋት ደግሞ የክልሉ ሰላምና ጸጥታ ቢሮ የጊዜያዊ አስተዳደሩ ፕሬዚዳንት ጊዜያዊ እግድ ሙሉ በሙሉ በመጻረር ባወጣው መግለጫ በግልባጭ የተጻፈለትን ትእዛዝ እንደማይቀበል መግለጽ የህግ ማስከበር እርምጃው ይቀጥላል ብሏል። የሰላም ጸጥታ ቢሮ መግለጫ ተከትሎ ከመቀሌ በ115 ኪሎ ሜትር ርቀት የምትገኘው አዲግራት ከተማ በመሰረታዊ የታገዘ መፈንቅለ ስልጣን መካሄዱን ለማወቅ ችሏል። የመቀሌ ቤተሰብ አባል ዛሬ ጠዋት ወደ ምስራቃዊ ዞን የሰላም እና የጸጥታ ኃላፊ ደውሎ ከቀበሌ የተወጣጡ ጥቂት ደጋፊዎች በሰራዊት በመታገዝ ጊዜያዊ አስተዳደሩን የሾማቸው ከንቲባ ሲገለገሉ የነበረው ጽሕፈት ቤት በመስመር ደብረጽዮን ህወሀት ለተመረጡት ከንቲባ አስረክበዋል ብሎታል። በትግራይ ክልል ያለው የፖለቲካና የጸጥታ ሁኔታ እጅግ አሳሳቢ ተለዋዋጭ ደረጃ ላይ ይገኛል ያሉትን ሁኔታዎች እየተከታተልን እናቀርባለን።